ሰው ግን በራሱ ጥረት በራሱ ልፋት ጥሮ ግሮ ሰርቶ ማደግ የለበትም? ህይወቱን መቀየር የለበትም? ሰላም ሰላም፣ ወደ ቻናል ለቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። ላይክ፣ ሰብስክራይብ ስለምታደርጉኝም እጅግ በጣም ነው የማመሰግነው። ክበሩልኝ እና በአብርሽ ላይ ሰሞኑን እየመጣ ያለ ጉድ በጣም ከባድ ነው። ማለት አብርሽ ከመጀመሪያ ህይወቱን የማያውቅ ሰው የለም። አመጣጡ እንዴት እንደነበረ ያው አብርሽን ያወቅ ነው። ለምለም ከሳውዲ አረቢያ ቡታጅራ ከገባች በኋላ ነው ያው የቡታጅራ ልጆች ያወቅ ናቸው። በነገራችን ላይ ለምለም ከቡታጅራ ከገባች በኋላ ነው፣ በሷ ነው በሷ ምክንያት ሁሉም ዩቲዩብ ከፈቱ ሁሉንም እንድናውቃቸው ሆነና፣ ከዛ በኋላ የአብርሽ ህይወት አይደለም የአብርሽ ህይወት ቀርቶ የእሱ ቤተሰቦቹ እህቶቹ፣ ወንድሞቹ እና አብርሃም ና ኤፍሬም እና ሀይሚ በቃ ታላላቆቹ ሳይቀር በቃ የቤተሰቡ ህይወት ራሱ ሚዲያ ላይ የሚታወቅ ነገር ነው። የዚህ ልጅ የተደበቀ ህይወት የለውም እና የተደበቀ ማንነትም የለውም። እድገቱ እንዴት እንደሆን በደንብ እናውቃለን። ስለዚህ ከዚህ የደረሰው በራሱ ሀሳብ በራሱ ጥረት ነው ከዚህ ጋር የደረሰው ለለውጥ የበቃው እና አሁን ትናንትና ሲወረድበት የነበረው ማለት በነገራችን ላይ አብርሽ እኮ ማለት ነው ለምንም አይነት ነገር ጣጣ የለውም ማለት እዚጋ በዚጋ ይሰማል በዚጋ ያፈሳልና ጭንቅላታችሁ እንደተማረ ይሁን አለ። በዛ አነጋገሩ ደግሞ ተቆጥኮ እንዴት ማለት አልተማራችሁም እያልክን ወይ የሚል አይነት ነገር ተነሳ እና ምንድነው ማታ ላይ ላይቭ ላይ በጣም ብዙ ነገሮችን ሲያሳልፉ ነበረ። ብዙ ነገሮችን እያወሩ ነበረ። ኢቭን እንኳን በማያገባው ነገር ሁላ አንተ እንደዚህ አድርግ እንደዚህ ምናምን እያሉት ነበረ እ እሺ የእኔ ጥያቄ ከዚህ ጋር ማለት ነው፣ ያልገባኝ ነገር እኮ ነው። ሰጪ ነው ወይንስ ተቀባይ ነው ጥፋተኛ የሰው ልጅ መውቀስ ካለበት እኮ ሰጪውን መውቀስ ያለበት አይደለ? ደግሞ ይህን ያክል ለምን ባብሮች ላይ ተነሳችሁ? ማለት ወደው እኮ ነው የሚሰጡት አይደለ እንዴ? ሰው እኮ ሲሰጣቸው ከመሬት ተነስቶ አይደለም። ፍቅራችሁ ማርኮት የሆነ እንዴት ነው በቃ፣ በጣም ደስ የሚል ስሜት ሲሰማው በጣም ከልብ ሲወድ ነው አደ ያነሰው የሚሰጠው ካለው እሱ ሰብስቦ ስጡኝ ያለ ይመስል፣ እሱ ሰብስቦ ሰውን ጉሩብ አቀናጅቶ ብር ሰብስቡልኝ ምንድን ነው ተቸግሬያለሁ፣ እኔ ብር እፈልጋለሁ ብሎ አልተናገረ፣ ከአንደበቱ አልወጣ ይሄ ልጅ። የሚያደርጉለትም ከሆነ ወደው ፈቅደው ነው እንደ ስለዚህ ለምንድን ነው ይሄን ያክል ባብሮች ላይ ሰው ሁሉ የተነሳበት? ሲቀጥል ደግሞ ደጋፊ መስላችሁ ማለት ነው። የምር በጣም ነው የሚደብረው። ያልተደረገ ያልተዋጣ ብር፣ ለምሳሌ አብርሽ ዱባይ ላይ ሰርጉን ያደረገው ያው እዛ መርከብ ላይ ስንት ሰው እንደሚይዝ እንደገና ደግሞ የሌላቸውን ራሱ መተን በራሳችን ድራይቨር እንደምንወስዳቸው እያለ ቲክቶክ ላይ ተናግሯል እኮ ወቶ ላይ ብላይ ማለት ነው እና ብር ተዋቶ በግሩፕ ተሰብስቦ ብር ተዋቶ ለእሱ እንደተሰጠ አድርገው በቦይዝ አሳማምረው ምናምን አድርገው ቦይዙን እያዘዋወሩት ነው ማለት ነው። ወላ ትላልቅ ዩቱበሮችን ላይ እየሰሩበት ነው። እና የሌለ መረጃ ለምን ማባዛት ተፈለገ? ሲጀመር እንደዚህ አይነት ነገር ካለኮ ቅድሚያ ማጣራት የሚባል ነገር አለኮ ማለት እንዴ? ቮይስ ስለተሰማ ብቻ አብርሽ ግሩፕ አደራጅቶ ብር እየተቀበለ ነው ስለተባለ ብቻ የሆነ ሰው ሊወነጀል አይገባም ብዬ አምናለሁ። ምክንያቱም ለዛ ማስረጃ ያስፈልጋል እኮ። አብሮሽ ግን በጣም ጠንካራለች ነው። ትናንትና እንደዛ እያሉ ስንት ሲወርዱበት ስንት ሲያላግጡ እንዳልነበረ ዛሬ ደግሞ ከሚስቱ ጋር ዘናፈታ እያለ ነው። እና ለምንም ለስራ እንጂ ለወሬ ቦታ የሌለው ልጅ ነው። በነገራችን ላይ ያው ሰው ከመርዳቱም ላይ ተሳተፉበት ምናምን እያሉ ነበር። እና በእርግጥ አንዳንዴ የሆነ እንደዚህ ታዋቂ ሰዎች፣ ተሰሚነት ያላቸው ሰዎች ለሰው ድምፅ ሲሆኑ ድምፃቸው ቶሎ ተደራሽነት አለው። ማለት እንደነዚህ ወጣ ወጣ ያሉ ሰዎች ለተቸገሩ ድምፅ ቢሆኑ ለተቸገሩ ቢረዱ ለምሳሌ ከመቶ ሰው አስር ሰው ሰውን ለመርዳት ፈቃደኛ ሊሆን ይችላል። ስለዚህ አንዳንዴ አብርሽና ሩታ ይሄን ቻናላቸውን እንደዚህ አይነት እነሱን ሳያካትት ለምሳሌ በእነሱ አካውንት ምና ምናምን ሳይባል ነገር ግን ድምፅ ለመሆን ብቻ አንዳንዴ ቢጠቀሙ መልካም ነው ብዬ አስባለሁ። ምክንያቱም አብርሽና ሩታ በጣም የሚወዳቸው የሚያከብራቸው ሰው አለና እንደነገርኳችሁ ከመቶ ሰው አስሩ ሰው ለሰው እጁን ይዘረጋል። ለእርዳታ ማለት ነው። ይህን ያልኩበት ምክንያት ያው አግዙን እናንተ ታዋቂ ናችሁ፣ ተሰሚነት አላችሁ እያሉ ሲሏቸው ስለነበረ እና በዚህ እስማማለሁ። በሌላው ነገር ግን ምንም አብረሽ ተወቃሽ የሚሆንበት ምክንያት የለም። አብረሽ ከዚህ ጋር የደረሰው በራሱ ልፋት በራሱ ጥረት የማንንም የማንንም ነገር ሳይነካ ነው እና ብቻ እየሆነበት ያለው ነገር እኔ እንጃ፣ ምቀኝነት ነው፣ ክፋት ነው፣ ለምን አደገ ነው በጣም የሚያስጠላ እግዚአብሔርም